አንተ ገዝተህ ልትታርድ ወይ መጀመሪያ ልጅ አንደኛ ልጅ በሆነ ራሱ እኔ አላገባም

ወካ ካውት እየደብኝ እኮ ሲፈጥረኝ እኮ እንዲሁ ልፋ ብሎ ልፋ ብለህ ና ያለኝ እንዲሁ ለፍቼ

ምንያቄ ምን ሊነድፋ በጭ አንቺ፣ እንግዲህ ይኸው፣ ደግሞ በቃ እንደይሁን ደግሞ እዚህ ደግሞ አገኘሁት ደግሞ ልጅ በሩ አድጋ ከፍታ፣ እኔ ለማን አይደል የምትሠራው? ምንን ብትዘጋው እንዲህ አድጋ ብትቀመጥ ምን ችግር አለው? ልቅምቅም የሆነች ትበጥብጥ እንኳን እንዲሁ በጎችን እንኳን እንዲያው ብትሰበስባቸው በዚህ ብታሰማራቸው እዚህ ሳሩ ላይ ብታደርጋቸው። አሪያ እንግዲህ ምን አድርጌ ላስተምራት? ምንጩ ላይ ነው እንጂ መጣች። እኔ አንቺን ላጫውት ነው አባ፣ ምንድን ነው

ልጁ ማን ነው? አቶችን እዛ ሳሩ እኮ እያለ እንትን ብዬሽ እላችሁ ነበር እኮ። ሰማሽ? ልጁ ማን ነው እኮ ነው። አይጡ መጡ እኮ ሊገልልኝ እኮ ነው ሊበለኝ። እዚህ ላይ በዚህ ገብቶ እኮ ነው። አይ እኔ እኮ ልጁ ማን ነው? እንጀራ እንጀራ ቤቱን እኮ እየጠራኩ

ሙ ያበበያ ደሞትን ሰው ሊያጫወት ተቀብጭ የሆነ ዘዴ መዘየድ አለብኝ። አሁን ደግሞ ሰውዬውን አናክቤ ንሰዱአ አሸክመኝ ብለኝ ወስደኝ አሸክመኝ አለች። እኔ ማሸክም እያእንብላጣ እንደዚህ ሆነችብኝ። ጀሪካኑን አሳጊኝና ጀሪካኑን አሸክሜ